ቤታችን መድኃኒታችን ኢየሱስ ክርስቶስ ኪነሳ ድረስ ምግብ አልቀምስም ብለው እንደተናገሩ የሞቱን ነገር እያሰብን በመቃብር ሆኖ እኔ ምግብ አልበላን በማለት ትንሰሆንም እያሰቡ ይጾሙታል፣ ያከፍሉታል። ተደብቀን ምንበላም ነበርንና ሊነጋጋ 9 ሰዓት ሁድ ሊሆን ጊዜ ራብኛ አቃቴ ሌላ ጊዜ ትዝ የማይላችሁ ምግብ ፊታችሁ ላይ ይመጣል እየተሰራ ኩ አይደለም ግን፣ ጽናትን ትግስትን ለአምላክ መታመንን የሚጠይቅ ነገር ስለሆነ ስለ አክፋይ ሲነሳ ጉልባን አብሮ ይነሳለን። ጉልባን ለመብላት እንጓጓለን። ሁል ጊዜ በዛ ሰዓት ላይ በመንገድ ላይ በበረሃ ላይ በነበሩበት ሰዓት ላይ ቶሎ የሚደርስ ምግብ ሲፈልጉ ከእያንዳንዷ የጅራፍ ግርፋት አንስቶ እስከ ውሃ መጠማቱ የተከፈለልን ዋጋ ቀላል አደለም።